ነበረ ነበር። አይ የሀሴትን መምጣትማ አልነገርኳትም። አዎ፣ እየተቀራረቡ ነው። አዎ ጋሺ፣ በደንብ ተግባብተዋል። እሺ በቃ ጋሺ፣ ሰላም ይሁን፣ እመላለሳለሁ። እንዴት አወቅሽ? አይ አስተናጋጆቹ ስምን መጥራታቸው ሳያንስ አቀባበላቸው ሞቅ ያለ ነበር። ለካ አንገትሽን ደፍተሽ ትታዘቢያለሽ። ሴት እኮ ነኝ፣ የቀኙንም የግራውንም አእምሮዬን ነው የምጠቀመው። ጀመረች ደግሞ የቀን የመዝረፍና ፍልስፍና። እንደዛ አልከው። ለማንኛውም አሁን ሻውር መውሰድ ፈልጋለ። ወደ ቤት እንሄድ፣ ግን ውጭ ብዙ ማሳለፋቶችማ። ለምን እንደሆን አላውቅም፣ ሄኖክ ቪዲዮ እንደዛ አድርጎ ፖስት ካደረገ በኋላ ውጪ ሲሆን ሁሉም ሰው ሚያቀኝ ነው የሚመስለኝ። ይህን ፍርሃትሽን ልታስወግጅ ይገባል። አይ ፍርሃትማ ብዘር የሚለብኝ እና ምንድነው? ትታወቃላችሁ ነው? ትታወቃላችሁ? አልተዋወቅም። ታዲያ ቁጭ በላ። ምን ባንዲራ ልትሰቅል ነው? እያስጠላ ነው። ሽኑ ሰላማት ተባባሉ። እንዴ፣ ሀሴት ይባላለሁ። ይሄ ውሻ የሆነ ልጅ ጭራሽ ያለውበት ድረስ ይመጣል። እኔ እኮ በሱ ምክንያት ብዙ ብዙ ሆኛለሁ ሳልፈልግ ከትምህርት ያቋርጫለሁ። በእሱ ምክንያት ሰው ማመልኩ አቁሜያለሁ። አሁን ደግሞ የተረጋጋውን ህይወቴ እንዲበጠብጥብኝም አልፈቅድለትም። በቃ ከነ መፈጠሩን እንደረሳውት ነው ማሳየው። በሱ ምክንያት እኮ አባቴን አሳዝኛለሁ። ምንም ባይናገረኝም አባቴ ተሰምቶታል። ስለዚህ በቃ ምን ያህል ጠንካራ ሰው እንደሆንኩ ነው ማሳየው። እንትንሎ ኪራ ናሴት በደንብ የተቀረበ ብሎ አዎ፣ ኪራ በጣም ጥሩ ሰው ነው። ኪራ ጥሩ ሰው ነው እንዳታስከፊው። እሺ ለእኔ ለምን ላስከፋው እችላለሁ? አንዴ ከከፋው ቶሎ ነው ተስፋ የሚቆርጠው ለማለት ነው ግን እኔና እሱ እዛ ደረጃ የሚያደርሰን ነገር ያለው አይመስለኝም። ግን ስለ መረሻ አመሰግናለሁ። ምንም አይደለም። በቃ እኔ ሰው ዳሱ ይመጣ ነው። ደናምሾ ቆይቼ ግን ምን ሆነሻል? እንደዚህ ነው እንዴ? መቀራረብ ያለብሽ አሏሽ ስለ ኪራ ስታወራ ቀለቻለሁ። እንግዲህ አንዴ ገብተሽበታል። ግን አሁንም ቢሆን ሀሳብሽን ለመቀየር ጊዜው አረፈደምሽ። ሰላም ሰላም፣ ወደ የሰላም ችናል ተከታዮች ደ ያላችሁበት ሰላማችሁ ብዙ ትርፍርፍ ይበልልኝ። ቤተሰቦቼ ጽናት ድራማ ክፍል አምሳ አንድ ማለት ነው። እንግዲህ ጽናት ለምሩ ልትነግራት ብላ ነበረ እንግዲህ። ድራማውን እንትን ያልን ማለት ነው። ዛሬ ደግሞ እንግዲህ ነግራት የሆነ ወይስ እንዴት ነው የሚለውን አብረን ምናምን ይሆናል። ኖድዌት ሰዎች ሂዶን ሲጀምሩ ላይክ ሸር በማድረግ ቪዲዮውን ጀምሮ እንዲሁም ቤተሰብ ያልሆናችሁ ቤተሰብ ሆኑ እና ጽናት ድራማ ስልክ መጀመሪያ እንደምናየው ልክ ስልክ እያወራች ነው። ከኪራ አባት ጋር ነው የምታወራ፣ እና ደውላ ላይ ነበር እቲ እያለች ነው ነገርሻት፣ ስለ ሃሴት ሥራ አልነገር- አልነገርኋትም እና ግን በደንብ ተግባብተዋል፣ ተቀራርበዋል እያለች እያወራች ነበር። እንግዲህ ጋሽ የምትላቸው የኪራን አባት ነው እና በደንብ እንደተቀራረቡ እየነገራቸው ነው ማለት ነው። እና በዛ ስልኩ እንደዘጋች ደግሞ ተቃጠልኩ፣ ለምንድን ነው የምትበትነኝ ምናምን እያለች ነው። ከዛም በኋላ ሰው ለምንድን ነው የሚያፈቅረውን የሚወደውን ወገቡን ታጥቆ ሸርንጉድ እያለ የሚገረው? እያለች እንትን ትላለች ማለት ነው። እንደዛ እያለች ተክዛለች። እዛ ኪራም ደግሞ ሳሎን ላይ ተኝቶ ነበርና ተነሳ። ምሩም ለምን ትንሽ አተኛም ስትለው ሰው ሰላም ሲሆን እኮ ነው የሚተኘው፣ እያላት ነበር ማለት ነው። እና ለዛ ነው የጠጣኸው እያለችው ነበረ። አሁን ራሱ ተመልሼ ጅ ብጠጣ እያሰብኩ ነው አላት ማለት ነው። እንደዛ ማላደርግበት ምክንያት ምንድን ነው? ደስታ እንዳይቆይልህ የተባሉ ይመስል አንድ ቀን ተደስቼ ሳምንት ይሰቃይበት ምክንያት ምንድን ነው እያለ ለምሮ ይነግራታ ማለት ነው። እዛም በኋላ ነን ስትል እንዳጠጣ እያለችው ነበር ማለት ነው። እንደዚያ አትሆን እያለችው ምሩም እየነገረችው ነበር ማለት ነው። እንደዛ እያለች እንግዲህ እናሆም ያለበትን ጠየቀች ማለት ነው። እዛ ክላስተኝ አላላት እዛም በኋላ እንትን አለች ማለት ነው። እንደዛ እያሉ እያወሩ እያለ እንግዲህ ሀስቴ የት መጣች። እና ስፖርት እንስራ ስለች ለምድናም ብያልክ ስትለው ነበረ። በዛ በሌሊት ውድድር አለብሽ እንደ ምናምን እያላት ነበር ሱማል ከማን ጋር ስትለው እና እንደዛ እያወሩ ነበር። እና ከዛም በኋላ በመሀል ሳቀች ማለት ነው። ስስቅ ምሩ ብድግ አደረገች እና ኪራ የምሩ ነው ለካ ስስቅ ታምራለች ያለኝ እና ምን አለች ምሩ ማለት ነው። እንግዲህ ምሩ ለማቀራረብ ያሰበች ትመስላለች ማለት ነው። እዚህ ጋ እንደምትታየው እና ብያለው እንደ ምናም ብሎ አላስታውስም ብሎ ጥሏቸው ሄደ ማለት ነው። እና መቸን ጊዜ አለሽ ምናምን ብላ እሷም ለመስማት የጓጓች ትመስላለች፣ ሀሴትም ማለት ነው። እዛም በኋላ የሆነ ቀን ምናምን ብላ እንትን አለቻት ማለት ነው። ከዛም በኋላ ምሩም አይ ፅናት እንትን ያልሺው እንትን እያለ ነው ያው እየተሳካ ነው እንደማለት ይመስላል እንግዲህ ተናገረችው ማለት ነው። እና ስር እየሰደደን ቅርርብነታቸው ማለት ነው እንግዲህ ኪራና ሀሴትም ሲያያቸው የተግባቡ እየተቀራረቡ ይመስላል ማለት ነው፣ አካባናቸው ላይ እና እንግዲህ ምሮም ወደና ሆም ሂዳ ቀስቅሰዋለች ማለት ነው። እና ዘራፋ ላልክም እና እናዜ ነው እናታዊ ማልክ እያለችን ነበር ማለት ነው። እማየ እና እንደዛ ያሉ ሲስቅበት ነበር ማለት ነው። እና እንግዲህ እንደዛ እያሉ እየተጫወቱ ነበር እንግዲህ እንደዛ እያለች እየሳቀችበት ነበር ማሰላላት ማለት ነው። ከዛም በኋላ ጽናትም ግቢ እያጸዳች ነበር እና መጥረጉን አቁሚና አዋረኝ እያላት ነበር። እሺ ምን ልታዘዝ ብላም ጽናት እንትን አለች ማለት ነው። ከዛም በኋላ ለምንድን ነው ከመሬት ተነስተች እኔን ከፍ ዝቅ ምታደርጊ እያላት ነበር። ጥፋት ይነገረኝ ሲላት አንተ ምንም አላጠፋህም እኔ መውደድ ልወድህ ያልቻልኩት አለችው ማለት ነው። የዛኔ ለምንድነው ትወድኝ የሚሰልሽ እያላት ነበር። እዛም በኋላ አቶ ኬሩቤል ተወኝ ስራ ይልስራበት አለችው ማለት ጽናት። አቶ ኬሩቤል ናሽ እያላት እንትናላት ለነገሩ ይህን ቃል መስማት ብርቅ አይደለም አለ ማለት ነው። እዛም በኋላ ማለት አለችው። እዛም በኋላ እኔ ግን ብርቅርቅ ነገር የሚገዛሽ አይመስለኝም ነበር አላት ማለት ነው። እዛ እንደዛ ሲላት እኔ ምርቅህም ምቀርብህም ምንም ፈልጌ አይደለም አለችው። እዛም በኋላ ሞላ እንደዛ እሱንማ አየሁ አላት ማለት ነው። በቅጡ ወር ሳይሞላሽ እንኳን እኮ እንደዚህ አስወጣሽኝ እያላት ነበር ማለት ነው። ከዛም በኋላ እሷም ልቤን አትስበረው በቃ አለችው ማለት ነው። ከዛም በኋላ ልቤን ያልሽው የትኛውን ልብሽ ነው እያለ እንትን አላት ማለት ነው። እስኪ ንገርኝ እስኪ ብቻ የትኛውን ልብሽ ነው ምናምን እያለ እንትን አላት ማለት ነው። እኔ አንቺን ስለበደልሁኝ ብዙ ጊዜ እራሴን እየወቀስ ነበር ጥሩ ሰው መስለሽኝ ያላት ነበር ከዛም በኋላ እሷም የሚቆጭን ነገር ባትናገር ጥሩ ነው አለች ማለት ነው እዛ ሰው በኋላ እሱም አይቆጨኝም አለ ማለት ነው እዛም በኋላ ቴዲ ስትል እያናገርኩሽ ነው ምናምን አላት ማለት ነው እና እንግዲህ እንደዛ እያሉ እንትን እያሉ ነው እንደዛ ብሏት ጥሏት ሄደ ማለት ነው እንግዲህ ጽናታውን እዚህ ጋር እያናደደችኝ ነው ማለት ነው እንደዚህ አንደኛ እሱ እንደዚህ እየሆነች፣ ሁለተኛ ደግሞ ኪራ እንደዚህ እየሆነ አሁን ራሱ ይሄ ማቀራረብ ነው ምንድን ነው የሚባለው ግን ማለት ነው። በዚህ አይነት ምን ነው የሚቀራረቡት? እንደገና ለሆስት ወይም ደግሞ የሆነ ነገር እያስገባችሁ ነው የሚመስለኝ ማለት ነው። ግን አሁን ለምሩ እንደነገረቻት ወይም ደግሞ አሁን ምሩ ላይ ዜጋውን አማራ ሰጠታለች። እንደዚህ ከምታደርጊ እሱና አግብተሽ ደስተኛ ሆነ ያልቻ። እዚያ አንደኛ አባቴ ትላለች እንዴ?

ጊዜዎች እንኳን በአንድ እንኳን በስንት ቀን ይቅርና በአንድ ቀን ነገሮች ይቀየራሉና እሷ ያን ነው እያሰበች ያለችው እና ብቻ የወሰነችው ውሳኔ እንደኔ እንደኔ ማለት ነው ጥሩ አይደለም ብትናገሩ እና እውነት ቢጋፈጡ ይሻላል ብዬ ነው እንደኔ ማስበው ማለት ነው። እሷ አንደኛ በዚህ ጋር እሷም እየተጎዳች ናለች፣ ኪራም እየተጎዳ ናለው። ሁለቶች እዚህ ጋር እየተጎዱ ናሉት ማለት ነው። እዛም በኋላ እንግዲህ ኪራም ኪራም እንግዲህ በጣም እንትን ብሏል እና ክላስ ውስጥ ቁጭ ብሎ እንትን እያለ እያለ ሀሴት መጣ። ሆነ ነው ሰሞኑን እየተናደደች ነው፣ እንደዚህ ነው ምናምን ስትለው፣ ከዛም በኋላ እናት ይቅርታ አድርግልኝ እና እናንተ የሆነ የዋንዘር ስትባሉ ሲንቋችሁ፣ ሲያንቋሿችሁ፣ ሲመቷችሁ እንትን የምትሉ ክብር ሲሰጣችሁ የማትወዱ ፍቅር ሲሰጧችሁ ደግሞ ምናምን እያለ እንትን አለ ማለት ነው። አይ ሁሎች እንደዚህ ባትል እንኳን ደስ ይለኛ ሁሉን ሁሉን ሴት በአንድ ጠቅልላ እንትን ባትል፣ በአንድ ሰው ጥፋት ሁሉን ባትወቅስ እያለችው ነበር ማለት ነው። ከዛም በኋላ እሱም ምን ላድርግ ግራ ቢገባኝ ከሆኑ እያለ ነበር። ከዛም በኋላ በፍቅር የጎዳ ሰው ያለ ይመስለኛል እያለችው ነበረ ማለት ነው። እና እንግዲህ ሰውን እኔም ሰውን ከልቤን ትንካል አልኩ ነው፣ ግን ምን ዋጋ አለው እያለ እንግዲህ እሱም እያወራ ነበር ማለት ነው። እሷም አይዞፍ እያለችው ነበር ማለት ነው። እዛም በኋላ አውቃለሁ አስቀያሚ ያጽናኝ እንደሆንኩ ምናምን ብለ አለችው ማለት ነው። ከዛም በኋላ እሱም እንግዲህ እንተን ብሎ ማለት ነው። አመሰግናለሁ ብሎ ትክሻዋን እንትን ሲላት በቃ እንደ ወንድ ነው እውቀት ትሬትን ታደርገኝ አይደል? ስትለው እንደገና እቅፍ አደረጋት ማለት ነው። እንደዛ አድርገው እቅፍ አድርጓት እንደዚህ ነው ትሬት ማድረግ ምናምን ብላ እንግዲህ እንትን ብለዋል። ከዛም በኋላ ወደ ውጭ ለመውጣት ተስማምተዋል ማለት ነው። እዛም በኋላ እንግዲህ እንደምናየው እዚህ ጋር ደግሞ ጽናት ስልክ እያወራች ነው። ሰኒን እያወራቻት ይመስላል ማለት ነው። ሰኔን ተወራት እንግዲህ ራሽን አረጋጊ ምናምን እያለች እነሱም እንግዲህ ስለ ጽናት ጋብቻ መቀራረብ፣ ስለዛ ነው እያወሩት ያሉት ምናምን እያለቻት እየነገረቻት ነበር። እና እንግዲህ ጽናትም እንግዲህ ሰላም የላትም ከምታወራው ሰው ጋርም ትነጨነጫለች ብቻ እንደዚህ ሆና እውነቱን ተናግረብት አግራብት እንትን ብትል ግን መልካም ይመስለኛል፣ እንደኔ ማለት ነው። ክላሱ ሄዳ ደግሞ እንግዲህ የሆነ ምክንያት አግኝቼ በቅፍህ ምናምን ትላለች ማለት ነው። እዛም በኋላ እንደዛ እያለች እያለ ኪራ ይመጣባት እና እኔ ፈለገች ነው የመጣች ስላት አይ አልጋ ላ እንጥፍናለች። እዛም በኋላ አልጋው እኮ ተነጥፎ ላላት ማለት ነው። ከዛም በኋላ በቃም ትፈልገኝ ነገር ከሌለ ሊሄድ ይስችለው እጇን ያዛት ማለት ነው። እዛ ምንድን የተፈጠረ ምናምን እያለ ለማናገር ሞከረ። እዛም በኋላ አልቀላ ነጥፍ ነው አለች ማለት ነው። በቃ ይሄ ነው እያላት ነበር፣ የሚጸጽትሽን ነገር አታድርጊ እያላት ነበር። ከዛም በኋላ አይጸጽተኝም ብላ እንትን አለች ማለት ነው። እንግዲህ ብዙ እድሎች እየሰጣት ነው ዝንታህል ማለት ነው። ገና በይሉኛል እንትንካ ማለት እንግዲህ ተናግራ የሚመጣውን ነገር መቀበል እንደኔ ሀሳብ ማለት ብትቀበል መልካም ነው። እንግዲህ ከዚህ በላይ ደግሞ ኪራ ስልክ እያወራ እንግዲህ ጓደኛው ጓደኛቸው ቤት እንዳጣና ወደ እነሱ እንደሚመጣ እያወሩ ነበር ማለት ነው። እዛ የእንግዳ መቀበላችን ባህል እያስኬድክ ነው ና አለችው ሀሴት ደግሞ ማለት ነው። እንግዲህ በኋላ እሱ ያ እንግዳቸው ይመጣል ማለት ነው። ናሆም ይዞት ይመጣል እንግዲህ ናሆም ይዞት ይመጣና እያወሩ ነበር እንግዲህ

የጥሞና ጊዜ ናቸው እና ገብቼ ልያቸው ምናምን አለ እና ሄደ ማለት እና ሆማም ከዛም በኋላ እሱን ጠጋ ብሎ እናስ ምናምን እያለ እያውሮ በቀን ሰባት ጊዜ እየተነጋገር ምንድነው እንደዚህ እያለው ነበር ኪራም ማለት ነው። እዛም በኋላ አለ ለጨዋታ ነው ምናምን አለው ያም ማለት ነው። ከዛም በኋላ እንግዲህ ሴቶችን ይዞ መጣና ሆመም እንግዲህ ሀሴትን ሲያያት ድርቅ ብሎ ነው ዝም ያለው ማለት ነው። እዛም በኋላ እነሱም ተገርመውትን እያሉ ነበረ። እዛም በኋላ በጣም ነው የደነገጠችው ከዚህ ጋር ማለት ነው። እና እንግዲህ እንደዚያ ብለው ማለት ነው ክርር ብለው ነው የቆሙት። ከዛም በኋላ ተተዋወቅላት ሲሏቸው እንኳን አንተዋወቅም አሉ። እንደ ባንዲራ ተገተረቀረ ምናምን አለው። ከዛም በኋላ ሰላም አባባላቸው ሀሴት አለችው። እሱም ሄኖክ እባላለሁ አላት ማለት ነው። እዛ እንግዲህ ሰላምታቸውን ከተሰጣጡ በኋላ እንግዲህ ኪራና እንተና ተጠቃቀሶ ማለት ነው እናሁ ምንነገራ ማለት ምንድነው እየተባባሉ ነበር። እንግዲህ እነሱም ትንሽ ግራ ብሏቸዋል። እዛም በለሰም ይሄ ውሻ ልጅ ቤት መጣ እንደ ጭራሽ በሱ ምክንያት እንደዚሁ ሁኒ ብዙ ነገር ሆኛለሁ ሳልፈልግ ከትምህርት ተቋርጫለሁ። በሱ ምክንያት ሰው ማመን እንኳን ትቻለሁ። አሁን ደሞ ከተረጋጋሁበት መጣ እያለች እና መፈጠሩ እንደረሰሁትና እንትን እንዳልሁት ከአባቴ ጋን አሳዝኛለሁ ብዙ ነገር ሁኛለሁ፣ እያለች እሷም እንትን እያለች ነበር። በቀኝ ምንም ነገር እንትምረው ነገር የለም እያለች ብቻዋ እንትን እያለች ነው ማለት ነው። እንግዲህ ያ ሁሉ ያደረጋት ልጅ አሁንም አለችበት ቤት ሰጥት ብሎ መጧ ማለት ነው። እንደዚህ ለኪ ራሱ ትነግረው ነበረ ዩኒቨርሲቲ ውስጥ ያጋጠማትን ላይፍ እና እንደዚህ የሆነ የአረጋት ልጅ እንግዲህ ጭራሽ የነ ኪራ ጓደኛ ሆኖ ወደ ቤት መቷ ማለት ነው። እና ደግሞ ሲያዩት ራሱ ልጁ ጤነኛ ልጅ አይመስልም ማለት ነው። እና ወደ ፅናት ሜዶ ፅናት ቆንጆናት ምናምን ይችን የመሰለች ልጅ ምግብ ትሰራለች እንደ ምናምን ብሎ ሄዶም ደግሞ ወዲያው ገና ባንድ ቀን ሄዶ ከአንገቷ ስር ተጠምጥማ ማለት በዛ። እሷም ተናዳብታል። እዚህ ቤት ጤነኛ ሰው ይጥፋ እንዴ ምናምን ብላ እሷም እንትን አለች ማለት ነው እና እና ዛም በኋላ እንግዲህ ውበት አይቶ እንትን ማለት ስለማልችል ነው እንዴ ምናምን ብሎ እንትን አለ ማለት ነው። እሱም እንግዲህ ፅናትዬም እንግዲህ አባራዋለች እንደዛ ብላ ማለት ነው። አመሰግናለሁ ምናምን ብላ እንትን አለችው። ግን እሱ እንትን አክቱ ምናምን ያሳየው እዚህ ጋ በጣም ያስጠላል ማለት ነው እንግዲህ ጽናት እንደዛ አድርጋ እንትን ብለዋለች ማለት ነው። ከዛም በኋላ ወደ ሳሎን ሲሄድ ምሩን ያገኛታል ማለት ነው እና እዚህ በኋላ ስለ ጽናት እንትን እያወራ ነበር። በኋላ የመጣ ምናምን ያድሷም እየተረተችበት ነበር ማለት ነው። እና ቤቱን ለመድፈው እንዴ ምናምን እያለች ነበር። ምንድን ነው ቤቱን ምንድን ነው ምናምን እያለሱም ስለ ቤቱ ሁላችሁ የምትጠይቁ ምንድን ነው እያላት ነበር። አይ እንደዛ ማለት ሳይሆን ሰዎቹ ያለውን ድባብ ለማለት ነው ብላ ሰም ቀየረች ማለት ነው። እሱም ለምጆ በተለይ ጽናትም እያሉ ነበር የዚህም ቤት እንግዲህ እያለ እሷም እንትን እያለችበት ነበር ማለት ነው። እንግዲህ እንደዛ እያሉ እንግዲህ ምሩና ናሆምም ቤት አዲስ ቤት እንዳዘጋጀ ምናምን እየነገራት ነበር ማለት ነው። እንግዲህ ጽናት እየም እየተነጫነጨሽ ነው ሀሴትም እንደተቀራረበሽ ስት ስትነግራት ለምን ምናምን እንደዚህ ነው ወይም ታቀራርቢያቸው? እያልቻት ነበረ። ጥሩ ነው ምናምን ስል ብላ ስለያ ኪራ ጥሩነት ስትናገር ጽናት እየም ታናዳ ነበር ማለት ነው። እና እንግዲህ ያለው ዛሬ ቪዲዮን ይህን ይመስላል ማለት ነው። እና ውድ ቤተሰቦች ስለነበረን ቆይታ መልካም ጊዜ እንላችሁ፣ በልብ አመሰግናለሁኝ።